እና ፋሚሊዎቻችን አንዳንድ ወሬዎች ቲክቶክ ላይ ምናምን እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁን ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒካርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና ፈታ በሉ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል። መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋ አናት መታችሁ ፈታ ስላላችሁ ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለ ያለ ነውም ሰው የለም፣ የተናገር ነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ እኔ ለሁላችሁም ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ ያስገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን መንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል አንደኛ። እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይብ ላይ ቆጭ ብላችሁ ከምታወሩ እናንተንም ጭምር ነው ጋብዘናችኋል። እያየው ስለነበረ ነው። እኔ በእርግጥ ላይቡ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረቸውነቱ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተን ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየነው። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተ ለማፍእኛ ቀድሞ ነው ማለት ነው። አዎ ባይዙ ማለት ነው ለእኛ ፕሮግራማችን እንዲደምቅ ሁሉንም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውቦናችሁ፣ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ ሶስት መቶ ሰው ይይዛል መርከቡ። መታችሁ ሰውለማለማየሚችለው አንድ ነገር ነገራቸው። እግዚአብሔርን የመሪ ነው፣ ቀሉ ቀልድ ነው። መቶ አምሳ ሰው ነው የሚችለው። እና እንደ ማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። አሁን ለምሳሌ እዚ ያለ ገንዘብ ላይ ኖረው ይችላል እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቨ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። ሁለት መቶም ድራም ሚከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናም እያመጡ ስለነበረ፣ ምንም ችግር የለም ኑ እናንተ። ብቻ ምን እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምችሉ ሰዎች ስለምትኖሩ ምር ላይ ብላ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው። መታችሁ ከኛ ጋርእዚበርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይ መግባት ትችላላችሁ። ኖርማል ነው ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን እያለ ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል በቃ። እኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት። ተው በቃ፣ ማውራት አይሰለቻችሁ አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣነው፣ ደክሞን ማለት ነው እና ሰርጋችን ባማረ በተዋበ ቬሎችን ሱፋችን ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ። ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሮባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ሞት ይርሳኝ ሮያል ፋሚሊ ተጠርታችኋል ሁላችሁ እና ደስ ይላል። የእኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሞር ደስታችን እምትን ይሆናል። ምንድን ነበር ግልጽ ይሆናል። ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳም አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን ማቲንም፣ ኮንታንት ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥም ማቲም አሁን ላይ ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ ይገባል። ማቲ አሁን ይገባል፣ ይነግራችኋል።

ቻ እንዳትቀሩ እንዳትቀሩ እንዳትቀሩ፣ እንግዲህ ሁላችሁም ዱባይ ላይ የምትገኙ ሰዎች ባበደ ሁኔታ ማለት ነው። አልጀዳፍ ላይ ሎኬሽን አልጀዳፍ አልጀዳፍ በሚል ሎኬሽን ነገ ከአራት ሰዓት እስከ አምስት ሰዓት ባለው ተገኝታችሁ አብረን ሰለብሬት እናደርጋለን። ወንድማችንን ሲያገባ እንግዲህ ሰፖርት እናደርገዋለን። ድሬስ ኮዱን ሳትረሱ ተመሳሳይ እንዲሆን ሁላችንም በሰዓትና በታይማችን እንገኛለን። ሰዓቱ ከአራት ሰዓት እስከ አምስት ሰዓት ቀደም ብላችሁ ብትመጡ አሪፍ ነው፣ ግን ነው አራት ተኩል ላይ ነው ከአራት ተኩል እስከ አምስት ሰዓት የሚነሳው፣ ስለዚህ እነሱ ቀደም ብለው ሶስት ሰዓት ከምና መምጣት አለባቸው። ከሰዓት ሺ ፋሚሊዎች በኢትዮጵያ ስንት ሰዓት መሰለ? በኢትዮጵያ ዘጠኝ ሰዓት እዛው ሰፈር ውስጥ የምንገናኝበት ነው ሁላችንም ማለት ነው።